ዑራኤል ሆይ፣ ሳታውያን ለሆኑ ሰራዊት ራስህን ሰላምና ሃሌ ሉያ ዑራኤል ሆይ። በባህረ ሳጥናኤል ዋና የምታሻግር ዋናተኛና ከዚች ዓለም የጥፋት ባህር ታሻግረን። ቀያህን አሳታውያን ለሆኑ ጉንጮች አዕሲዕና እና ከዚህ ዓለም ሽቶ ልዩ ማዓዛ ላላቸው አናፎች ሰላም ይብሉ አለው።

ወይ ነፍሲ የተያዘ ከምዝምህርትና ወይ ለሚፈውስ ቃልህና እስትንፋስ ሰላም ባህሉ ዑራኤል በከበረ በክርስቶስ ደም እንደ ባረካት እንደዚህ በክርስቶስ መስቀል ባርካት፣ ሰላም

ማዕመቅድን ንጹህ በምድራችን ላይ ተሰማ አስተጋባ። ሰላም ለዘባነ ፊት ዑራኤል ሆይ የምስጋናን መጎናጽፍ ላይ ተጎናጽፍ ዘባነ ሰላም እልሃለሁ። የቅዱሳንን ጸሎት ተቀብሎ ከስላሴ ፊት ለማድረስ እንግዳህም ሰላም እልሃለሁ ዑራኤል ሆይ የሱራፌል ጓደኛ፣ እግዚአብሔር ቤተ መቅደስ አገልጋይ መልአክ መልአክተኛ እንደምሆነ በፊት የምንመላለስ እኛንን ጸሎታችን ወደ አብ አቅርብልና ደርሰለና የዓለም ባለሟሉ የታመንሻ አማላጅ ነህና ሰላም ለሕፃን ዑራኤል ሆይ የመስቀል ምልክት እያለ ብትር የተአምራትንና የማደንን ብትር ተአምረ ተአምረ ብለጨበጡ እጆችህና የጽንህ ሰላምታ ይገባል። ዑራኤል ሆይ በቸኛ ውን ተጓዥ በያቆብ ተመስላለህ ከተከታዮቹ ከዮሴፍ እና ከሶሎሜ ጋር ድንግል ማርያምን የመራክ ከምድር ሌቤ እስከ ደብረ ቁስቋም። ሰላም ለመዘርኤ ዑራኤል ሆይ፣ በተፈጥሮ ህብራቸው ለሚያስደንቁ ለእጆችህ መዘር መዘርኤትህ እና ክንድህ ለወሮችህ እና ለመዳፍህ ሰላም ላህ ዑራኤል ሆይ፣ ማህበርን የምትባርክ ደገኛ ሴደገኛ ካህን ነህ። እንኳን በየ ጊዜው እርዳን ጠብቀንም፣ ለጥላትም ማሰልፍህ አትስጠን። እርዳታህ ሀገርን ከጥፋት ህዝብንም ከስደት ያድናል እና ሰላም ለእበልህ ለአዳዊከ ዑራኤል ሆይ ለእጆች ጣት ሰላም እለሃለሁ። በጣቶች ጫፍ ላይ ለሚያንጸባርቁ ጥፍሮች እና ሰላም እለሃለሁ። ዑራኤል ሆይ የምስጋና ለውዝ ገውዝ የያዝህ ሲሆን ነበልባላዊ ሙሽራ እንደመሆንህ ይሄ ከአንተ ዘንድ ከሚመነ እጅህ ዝራ ከጠጣው ጽዋ ጠጥተው ይረኩ ዘንድ ዴ ማየ ሕይወትን የተጠሙ ሰዎች ሁሉ ወደ አዳራሹ ይሰበሰባሉ። ሰላም ለግብዋት ዑራኤል ሆይ እሳታውያኑ ክንፍ ለተጎናጸፍከ ጎነች፣ ሰላም ለሃለ በሕይወት ምስጋና መብእል ለተሞላ ክርስቲያኒ ሰላም ለሃለ ዑራኤል ሆይ በብርሃናት ሁሉ ላይ የተሸመክ ነህና ከእለት እስቲ ተሰውረን ከክፉ ነገርም ሁሉ ጠብቀን። ሰላም ለልብህ ዑራኤል ሆይ ክህሎት የባህሪ የሚሆን ሆኑ የአምላክን ትዕዛዝ የሚጠብቅ እና የችግረኞችን ሰዎች ልመና ወደ ፈጣሪ ለማቅረብ ዝግጁ ለሆነው

አጋንንትን ሰይፎ አቃጥሎ የሚያጠፋን በልባላዊ ሰይፍን ለታጠቀ ወገብህና ህንብርትህ ሰላም ላለ ዑራኤል ሆ አምላካችን እግዚአብሔር የህይወትና የቅርታ ዝናበ በምድራችን ላይ ያዘነብ ዘንድ እንዲሁም የእርሻችንን አዝመራ በዝናበ አብቅሎ በፀሐይ አብስሎት ለምግብነት ለመግብነት እንዳበቃ በከፈጣሪ ዘንድ ምሕረቱን ማለዱ ለመነ ሰላምን ለአቆያ ዑራኤል ሆይ በአንደበትና በስ በስ

ሰላም ለእግርከ ዑራኤል ለእርዳታ ፈጽሞ ለሚፈጥኑ ትግሮች ችግሮች። ሰላም ያለ ዑራኤል በስደት ወራት ለድንግል ለድንግል የምድር ግብጽን መንገድ ያመለከትካት አንተ ነህ። ሶስት ዓመት እያለቀሰች እና እያዘነች በስደት ከቆየች በኋላ ተመልሳ ወደ ሀገሯ እንድትገባ የደስታ ምስራች ያበሰርካት አንተ ነህ እና ሰላም መዝናኛዋ መጽረሃ ጽዮን ለሆነው እና ለነፍስ ከሲኦል ኢኮኖሚ ኩነኔ ፍርድ ለማውጣት የሲኦል ጎዳና መረገጫው ለሆነው ተረገዝ ሰላም እልሃለሁ። ዑራኤል ከፈጣሪክ የቅድታን አስገኝተህ የሀጣንን ነፍስ የምትጎበኝ እና በዛች የቁርጥ ፍርድ ቀን ከሲኦል ደጃፍን እንዳናይ ስለ መቤታችን ድንግል ማርያምና ስለ ልጃ ኢየሱስ ክርስቶስ በቃል ኪዳነህ እንማጸንሃለን። አሜን።

በአፈ የከበርክ መልአክ ነህ። አንደበቴና ምስጋና ለመቀበል ፈቃደኛ መሆኑ ከህዝብን ታረጋገኝ ዘንድ በሩጫና በችኮላ ፈጥነህ ወደ እኔ ና ዘመበእከል

ነገር እናውቅ ዘንድ ልዩ ቋንቋዎችን ግለጽልን። እምእለት እለት ዑራኤል ሆይ ሆይ የበዓለ ሀሳም አምትህ እለት እጅግ የከበረች የተመረጠች እለት ናት። ድንግልነት ረፍት በኋላ ቃል ኪዳኑ ከተቀበልክባት ቀንናት እና ዑራኤል ሆይ መስቀል ላይ መስቀልላይ የተሾመ ታማኝ አገልጋይ ከሃኑ ነህና ከያሳችሁ ከሰይጣን አገዛዝ እና ማኅበራዊ አንድነታችን ለሁሉ ጊዜ ጠብቀን የሃይማኖት ጥመኞችንም ታጠጣ ዘንድ የእጅህ ጽዋ ላክልና ሚን ኦዘ አመለከት አቤት ጻድቁ ይሳቅን የስንዴ ዘሩን ጧት ዘርቶ ማታ አዝዶ ወቅቶ ከጎተራው ያስገባ ዘንድ መንፈሳዊ ጥበብን ያቀዳጅ ሀው አንተ ዑራኤል ነህና የቅዱሳንን እርዳታቸውን ዑራኤል ሆይ ከሽቶ ይልቅ የመወደዴ ጤና ማዓዛ ያለህ ነህና የጽጌ የጽጌ ሙሽራ ስለ ጤና ፍቅርህ ፍቅሬ የእኔ ነው፣ እኔም የእሱ ነኝ። ፍቅሬ እንደ ነጭጣን ማእዛው የጣፈጠ ነው እያለች ታመሰግና ታመሰግን አለች። እናሆ ጽጌ እነሆ በቅራኔው የተክል ቦታ ጉድጉ ጉንዶ መስቀል የተገኘ ጽጌ ምስጋና አበባ አበበ፣ የምስጋና ፍሬን አፈራ። ዑራኤል ሆይ የህይወት የሚያዲስ ማዕዛው የጣፈጠ ተክለ ናርዶስ ነውእና ጤና ማዕዛው በህያው ባህሪ በክርስቶስና እና በክብረት እናቱ ከቅድስት ድንግል ማርያም ፊት እንደ ሱራፌ ማዕጥንት ባለ ማዕዛው የምስጋናችንን ማዕዛ ያጣፍጠልናል። አሜን። ስብሃቱ ለእግዚአብሔር ካለመኖሮ ደ ካለ መኖር ወደ መኖር አምጥቶ ዓለምን ለፈጠረ እግዚአብሔር ክብር ምስጋና ይገባል። ዳግመኛ በአርያውና በምሳሌው ከአራቱ ባህሪያት ስጋ አምስተኛ ባህሪ ነፍስን አከናውኖ ሰውን የፈጠረ እግዚአብሔር ዘወት በፍጹም ምስጋና እናመሰግነዋለን። በዚህም ሰብዊ ክብር ተፈጥሮ ዑራኤል ሳይቀር ፈጽሞ ተደንቆ ለፈጣሪ ክብር ምስጋና ይገባዋል በማለት ምስጋና አቅርበዋል። የእግዚአብሔር ምስጋናውን በምድር በሰማይም የሞላ ነው ለዘላለሙ በእውነት አሜን። አቤቱ የመላእክት ሁሉ አለቃ የሚሆን የቅዱስ ዑራኤል አምላክ በክርስቶስ ክርስቲያን እየተሰኘን የጥምቀት ልጆችን እኔንም አገልጋይ